ሄሎ እንዴት ናችሁ? ይህ ገመና የተሰኘው ፕሮግራማችን ነው። ገመና ለእናንተ ለውድ ተመልካቾቻችን፣ ለሰብስክራይበሮቻችን ምን አዲስ ነገር ይዞላችሁ መጣ መሰላችሁ? እናንተ ከዚህ በፊት ካቀረብንላችሁ በጣም የወደዳችሁትን ታሪክ ትመርጡና እኛ ወደ ፊልም ልንቀይር አሰብን። ምን ታስባላችሁ? እስኪ የትኛውን ታሪክ በጣም እንደወደዳችሁት ነገር ሁሉም የሚወደዱ ታሪኮች ናቸው ግን ፊልም ሆኖ ብናየው በደንብ ደስ ይለናል የምትሉትን አንድ ታሪክ መርጣችሁ ኮመንት ሴክሽን ላይ ያስቀምጡልን። ስለዚህ እናንተ ተመልካቾቻችን አሁን ከዚህ ቀጥሎ የምናሳያችሁን ቀንጨብ ቀንጨብ የተደረጉ ከዚህ በፊት ያቀረብናቸውን ቪዲዮዎች ተመርጡና ፊልም አድርገን ወደ እናንተ የምናደርስ ይሆናል። ባለታሪኮቻችን ሙሉ ፍቃዳቸውን ሰጥተውናል። ፊልም ቢሆን ደስ ይለናል ብለውናል። ስለዚህ ምንም ሀሳብ አይግባችሁ። ቪዲዮቹን ተመልከቱና ፊልም ይሁን የምትሉትን መርጣችሁ ኮመን ሴክሽን ላይ ያስቀምጡል የራቁት ፎቶ ይዞብኝ ቲክቶክ ላይ የሚሰራውን ገንዘብ እንዳለ ለሱ ነው የሚሰጠው ባለቤቴ ሁለቱም ልጆቻችን የእሱ አለመሆናቸውን አያውቅም በቁማር ምክንያት ፍቅረኛ ከአረብ ሀገር ለፍታ የላከችልኝ ገንዘብ በሙሉ ተበልቻለሁ እሷ ደግሞ በቅርቡ ልትመጣ ነው ይለናል በጣም በተቸገርኩበትና ገንዘብ በሚያስፈልገኝ ሰዓት አንድ አባት የሎተሪ ትኬታቸው እንዳይላቸው ጠይቀውኝ ሳይላቸው የአምስት ሚሊዮን ብር እንድለኛ እንደሆኑ አወቅኩኝ ሰምተሽኛል ጭንሽ መሃል ያለው ገነት አስገቢ፣ እኔም ያባትሽን እጣ ፈንታ ላሳምርልሽ ነው ያልኩሽ። አታስቢ፣ ህመም እንዳይሰማሽ ቀለል ያለ ማደንዘዣ አሰጥሻለሁ አለኝ። እህቴ ባሏ ላይ ስትማግጥ ከአንዴም ሁለት ሶስቴ ባይና ይቻለሁ። ባሏ ደግሞ እጅግ ጥሩ ሰው ነው፣ ቢሰማ በጣም እንደሚጎዳ መገመት አይከብደኝም። የእህቴ ግፍም ከአእምሮ በላይ የሆነብኝ ነው። ምረጡ። እኔም ምመርጥ ይሆናል የማን አብላጫ ድምፅ እንዳለው አይተን አብላጫ ድምፅ ያለው ፊልም ይሆናል። አብረን እናያለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይሄ ሀሳብም እናንተ የመረጣችሁት ታሪክም በደንብ ቮት እንዲኖረው በደንብ ለጓደኞቻችሁ ሼር አድርጉ። ሰብስክራይብ ያላደረገ ቮት አይቆጠርም። አብራችሁን ስለነበራችሁ ከልብ እናመሰግናለን። እኔ ቢታንያ መስፍን ነበርኩኝ። ባይ